ኤፌሶን ምዕራፍ ሁለት ከቁጥር 1 እስከ 10 ድረስ ያለውን እናነባለን። በኢየሱስ ክርስቶስም ስም ቃሉን አነበዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረገን በስጋችን ምኞት በፊት እንኖር ነበርን፣ እንደሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በሚመጣው ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ በሚበልጠው የሚበልጠው የጸጋ ባለ ጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኖአችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አምላካችን እግዚአብሔር ቅዱስ ጻዲቅ መልካም ከገዛ ፍቅሩ ከቸርነቱ ከምሕረቱ ካለመታዘዝ ወደ መታዘዝ ከጨለማ ወደ ብርሃን ከአየር ላይም አለቃውና ከክፉ መንፈስ በማይታዘዙ ልጆች ከሚሠራው ከክፉ መንፈስ እግዚአብሔር አድኖ ወደ ፍቅሩ መንግሥት ያፈለሰን ወደ ሕይወት መንግሥት ያፈለሰን ወደ ዘላለምና ወደ ከበረው ተስፋው መንግሥት ያፈለሰን የወደደን አምላካችን እግዚአብሔር የተመሰገነ የተባረከ የተቀደሰ ይሁን። እግዚአብሔር ከፍጥረታችን የቁጣ ልጆች የነበርነውን እኛ የመረጠን በበደላችን በኃጢአታችን ሙታን በነበረን ጊዜ፣ እግዚአብሔር ግን ለዘላለም እቅዱ ለዘላለም አላማው እኛ መረጠን፣ ለሕይወት መረጠን፣ ለመልካም ስራ መረጠን፣ ለህይወት መንፈስ መረጠን። እግዚአብሔር ላይ እግዚአብሔርም በአየር ላለ አለቃ እርኩሱን መንፈስ ክፉን መንፈስ ወደ ጨለማ ወደ ሞት ወደ ክፉ የሥጋ ምኞት የሚመራውን አለቃውን መንፈስ እግዚአብሔር ሥልጣኑን ሽሮ እግዚአብሔር በእኛ ላይ በምህረቱ በቸርነቱ በበጎነቱ በሥልጣኑ በምህረቱ እግዚአብሔር አምላካችን መልካሙን ልቦና በጎውን ልቦና የፍቅርን ልቦና የቸርነትን ልቦና የመታዘዝን ልቦና እግዚአብሔር ቀየረለን። አምላካችን እግዚአብሔር ለዘላለም የተባረከ የተቀደሰ ይሁን። ሰ ለስምህ ክብር ይሆን እግዚአብሔር አምላክ፣ ከቁጣ ልጅነት ወደ ምህረት ልጅነት አይረናል። አንተ በምህረትህ ባለ ጠጋ ነህ። እግዚአብሔር ሆይ ወድድከን ከታላቅ ፍቅርህ የተነሳ ሙታን በነበረን ጊዜ አንተ ግን ሕይወት ሰጠህን፣ በጸጋ አዳንከን። እግዚአብሔር አምላክ እናመሰግናለን። ቸርነቱ፣ በጎነቱ፣ ርህራዬ፣ ፍቅርህ በእኛ ላይ ተገልጧልና እግዚአብሔሩ እናመሰግናለን። በሰማይ ስፍራ አስቀምጠናልና እናመሰግናለን። ጌታ ሆይ አሁን ያለነው በምድር ነው፣ ነገር ግን በመንፈስ በሰማይ ስፍራ ሰውረህናል። መዳናችን ተደምድሟል፣ ተፈጽሟል። በሕይወት መዝገብ ላይ ስማችን ተጽፏል እና እግዚአብሔር አምላኬ ወይ ክብር ይገባሃል። ይህም የምንመካበት ነገር አይደለም፣ ከስራችን አይደለም፣ ከአቅማችን አይደለም፣ ከብቃታችን አይደለም። እኛ እግዚአብሔር አምላኬ ከፍጥረታችን የቁጣ ልጆች ነበረን። እግዚአብሔር አንተ ግን በምረት በመረት እግዚአብሔር አምላክ መልካም ለማድረግ ለበጎ ሥራ በክርስቶስ ኢየሱስ በፍቅር መረጥከን። አምላካችን ሆይ ዳግም ፈጠርከን። አምላካችን ሆይ እናመሰግናለን። የቁጣን የኃጢአትን የጨለማን ቅንበር እግዚአብሔሩ ከጫንቃችን ላይ ሰበርክልን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ እናክብርሃለን። ክብርና ምስጋና ለገነናው ስም ይሁን። እግዚአብሔር ሆይ አምልኮና ውዳሴ ለተባረከው ስም ይሁን። አምላኬ ሆይ መልካም ነቸርነ እግዚአብሔር ሆይ ክብር ይገባሃል፣ ምስጋና ይገባሃል። በቀን በሌሊት በማለዳ ምስጋና ይገባሃል። ምስጋናን የሚሰዋ እርሱ ያከብረኛልና ለአንተ ምስጋናን እንሰዋለን፣ እናከብርሃለን። ክብር የሚገባ አምላክነና እናንተ መኳንንቶች ደጆቹ ክፈቱ፣ የክብር ንጉሱ ይግባ። የክብር ንጉስ ማምኖ ማን ነው? የጭፍሮች አምላክ፣ የነገሥታት አምላክ፣ የጌቶች ጌታ እግዚአብሔሮ አንተነ፣ እግዚአብሔሮ የክብር ንጉስ እግዚአብሔር አምላክ የልባችን ለአንተ ከፍተናልና በኢየሱስም በልባችን በሕይወታችን አንተ ንገስብን። አምላኬ ሆይ ክብር ይገባሃል፣ ምስጋና ይገባሃል። አምልኮ ይገባሃል። ውዳሴ ይገባሃል። አንተ መልካም ነህ። ለህይወት ለመልካም ነገር መርጠናል፤ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን እግዚአብሔር ሆይ፣ ከአመፅ ወደ መታዘዝ፣ ከክፋት ወደ መታዘዝ ጠርተናልና እግዚአብሔር ሆይ ስምህ ብሩክ ይሁን። እግዚአብሔር ሆይ ስምህ ይቀደስ። እግዚአብሔር ሆይ ስምህ ይወደስ። እግዚአብሔር አምላኬ ሆይ አንተ መልካም ነህ። በእውነት ጌታ ሆይ ስለ አንተ መልካምነት አውርቶ ተርኮ ዘርዝሮ እግዚአብሔር አምላኬው ጽፎ የጨረሰ ያወራ የተናገረ የገለጸ የለም። ጠቢብ የለም አስተዋይ የለም። እግዚአብሔር አምላኬ ከጠቢባንና ከአስተዋዮች ሁሉ በላይ እውቀት በላይ አምላካችን ሆይ ለእኛ አድርገህልናል። ያለ ምክንያት ወደህናል። በእኛ ዘንድ አንዳችን መልካም ነገር አልተገኘብንም። መርገማችን እግዚአብሔር አምላኬ ሆይ። ጽድቃችን የመርገም ጨርቅ ነበረ። አምላካችን ሆይ አምላኪ ሆይ በእውነት በነጻ አድነናል በነጻ አድነናል። በነጻ ጸጋን ተቀብለናል። የእኛን ዕዳ ሁሉ ክርስቶስ በሥጋው ተሸክመ ደሙን አፈሰሰልን። ኢየሱስ ክርስቶስ የእኛን መከራ በመስቀል ላይ ተሸክሞ ሸክማችንን አራክፎ ነፃ አደረገን መተላለፋችንን ደምስሶ በሕይወት መዝገብ ላይ ስማችንን ጻፈልን በቁጣ ልጅነት ወደ ምሕረት ልጅነት ወደ ተወደዱ ልጅነት ወደ ቅዱስነት እግዚአብሔር አምላክ ሆይ አሸጋገረን አምላካችን ሆይ እናመሰግናለን እድፈት ለሌለበት ለዘላዓለም ለክብሩ መንግሥት እግዚአብሔር መረጠን በክርስቶስ ኢየሱስ በኩል እንዲያው በጸጋው አዳነን አምላኪ ሆይ ክብርና ምስጋና ለአንተ ይሁን። ሕይወታችንን ደግሞ እግዚአብሔር አንተ ተቆጣጠር። ውሏችንን መግባት መውጣታችንን አንተ ተቆጣጠር። አምላክ ሆይ በሕይወታችን በዘመናችን በአእምሯችን በሀሳባችን እግዚአብሔር አንተ ንገስብን። እግዚአብሔር እንዳንበድልህ በጠብቀን። ልባችን በፍቅር ይቀጣጠል። ሐሳባችን በፍቅር ይቀጣጠል። አምላክ አንተን በማሰብ በማሰላሰል እግዚአብሔር አምላኬ የመግባት መውጣታችንን ሁሉ እግዚአብሔሩ ለአንተ ክብር ለአንተ ፈቃድ አድርገን። እግዚአብሔሩ በእውነት በመንፈስ አንተን እያመለክን እንድንውል እርዳን። እግዚአብሔሩ ከክፉ ነገር ሁሉ ሰውረን፣ ማስተዋል ጥበብን አብዛለን። ጌታ ሆይ ለክፋትና ለመፃ ለጨለማ ትራይ የተሰማራ የክፋት ኃይል የጨለማ ጉልበት በጌታ በኢየሱስ ስም ስራው ሁሉ ከንቱ ይሁን። ምክሩ ሐሳቡ ከንቱ ይሁን አላማው በጌታ በኢየሱስ ስም ከንቱ ይሁን። እግዚአብሔር ሆይ አንተ መልካም ነህና ሁል ጊዜ ከጎናችን መልካም እረኛችን ነህና ተባረክ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መግባት መውጣታችን፣ ህይወታችን፣ አለውናችን ሀሳባችንን ባንተ ጥለን እግዚአብሔር አምላክ እንወጣለን፣ እንሰማራለን፣ እንገባለን፣ እንወጣለን፣ ባንተ እንተማመናለን። በራሳችን አንዳች ትምክህት፣ አቅም፣ ብቃት የለንም። እግዚአብሔር ሆይ አንተ መልካም ነህና ተባረክ። እግዚአብሔር ሆይ አንተ ቸር ነህና ተባረክ። ስለ ሁሉ እናመሰግናለን። ክብር ምስጋና፣ አምልኮ፣ ውዳሴ ለአንተ ይሁን። ወደ ፈተና አታግበን፣ በገዛ ምኞታችን ደግሞ እንዳንፈተን፣ ማስዋልን ጥበብን ስጠን፣ ጸጋን አብዛለን። ስለ ሁሉ ተባረክ። በክፉ ሁሉ አደነን። በጌታችን ኢየሱስ ክርስቶስም ጸለየን። አሜን።